ህጻንነቷ ጀምራ ነው፣ ዛሬ አይደለም። ቢያንስ አብረው ሲማሩ የነበሩ ጓደኞቿ እስከ አራተኛ ክፍል አብረው የተማሩ ጓደኞቿ በጣም የሚያውቋት ከአራተኛ ክፍል ስድስት ሰባት ድረስ መስለኛለን። ነጃት በጣም ተራጋሪ እንደዚሁም ደግሞ ከልጅነቷ የጀመራት ነገር ነው። እንግዲህ ያደገችበት እስከሆነ ድረስ ሊቀይራት አልቻልም። አሳዳጊ ሻይደግ ይባላለን እና ነጃት ዛሬ ሴድ ወረባቦን አስራ ስድስት ሺህ ሪያል በሳውዲ አረቢያ የቲክቶክ የለመንኩትን ብሬን በልቶኛል ሴድ ወረባቦ የአማራን እናት ስለተሳደብሽ ይሄ ገንዘብ ለአማራ እናት ካሳ ነው ይገባታል ሲል ተናግሯል ነው የምትለው እንግዲህ ይህን ነገር እኔ አልሰማሁም በጆሮዬ ሶሻል ሜዲያ ላይ እየሰማሁና ያየሁት ያለሁት ይሄ ነው የአማራን እናት ሴድ ወረባቦ በነጃት ብር ሀላፍትና ወስዶ ሊክስም ሊያስከስም አይገባም አይቻልም ሁለተኛ ሴዶ ረ ባቦ ያረጋል ብዬ አላስብም። በጣም የምትቀርበው በጣም የምትወደው ወንድሟ ነው እየነግሯት እንኳ ራሱ በጣም የምትወጁ ወንድምች ነው ሴዶ ረባቦ ይህ ሊያረጋ አይችልም ስትባል፣ አይኑ ትላንትና ነበር የሚወደኝ፣ ዛሬ ግን ይጣላኛል። ከጥላቶች ጋር አንድ ነው። ገንዘብን ይስጠኝ ነው። በውስጥ ሄደሻ አናግሩ ኖ ሶሻል ሚዲያ ላይ መታኔ፣ ትንሽ ቪዲዮ አልሰምቸዋለሁ። ሶሻል ሚዲያ ላይ ሴሎረባቦ አክስቱ ወይም ያጎት ሚስት ኦሮሞ ናት፣ ምኮ ነው አካባቢያቸው ኦሮሞ ናቸው። በቃ ምናምን የሚያውቁት ሰው የናቁት ያረቃራቁት የምታውቋቸው ሰዎች የቄጠከክ ናቸው። በጣም በቃ የሆነ አያስቀምጧቸውም። አብሶ እንደነጃት ያለው ሰው ካወቃችሁ መራቅ ነው እንጂ መቅረብ አያስፈልግም። አሳልፋ ለመስጠት ለጥላት ከመሞከር ወንድሟ ነው። ብታጠፋም ጥፋቷን በውስጥ ገብታ ሰይድ አጥፍቻለሁ ይቅርታ እንደለመደች ዋፋን መክፈቷ ሄዳ ይቅርታ መጠየቅ ነበረባት። ግን አንዳንድ ጊዜ ከጎናችን ሆነው ዘመር መስለው ለእኛ ጥላት የሚሆኑ ሰዎች አሉ። ይ እኔ ሴት ጥፋተኛ ሊሆን ይችላለን። ግን እየፈረኩባት ያለው ምንድን ነው? ለምንድን ነው ትላንትና የነበረው ፍቅራችንን ወንድምነትና እህታችንን ትንሽ ችግር ሲፈጠር አሳልፈን ለጥላት የምንሰጣቸው ለምንድን ነው እኛ በስክብር ማንጠይቃቸው አይኖ በጣም ከፍቷታል እርቦኛል ጠምቶኛል እንደም እየበላህ ነው ማነቻውም ሰው ተመችቶት ላይ ይሰራ ይችላል ግን የተሰጣትን ገንዘብ ደግሞ በፍቅር እንድታገኝ መጠየቅ ሁለተኛ የአማራ እናት የምትሳደበበት ምክንያት ምን አለ ነጃት በይ በየገባችበት ስትሄድ በቃ የምትሳደበው ከአንድ ሴት ልጅ የማይወጣት ግን አንዳንድ ጊዜ እኔ በጣም ማስብላት ምንድነው ቆየች ሴትዮ ከሰው ጋር ነው የምትኖረው? ከሰይጣን ጋር ነው የምትኖረው? ማለት ኢብን ሰይጣን እንኳን ማይጠጋ ሴት ሆነች። ዛሬ ራሱ ትላንትና የመጣችበት ፈተና ተፈትናለች። ትላንትና በስህተት ሁን፣ በማወቅም ሁን፣ በስሜት ሁን ሰዎች አናግረዋታል። ትላንትና ይሄ ምንም በረሃ ቆርጣ መታለች። ዛሬ ደግሞ መልሳ ወደ እሳት ለመወርወር ለምን ቢያንስ ነው። ለምንድን ነው የማትርቀው? ለምንድን ነው እናንተ እስከ ነጃት ጎን እየሆናችሁ የምትሰርቧት? ይቺ ልጅዮ በምን አይነት ህይወት ላይ እንደምትኖር እንግዲህ አላህ ነው የሚያውቀው። በጣም አሳልፋችሁ ሰውን ለመስጠት ሰውን ለማናገር ክፉ ለማናገር በጣም የምትሮጡ ሰዎች አላችሁ። ነገር ግን ከሰዎች የበለጠ ደግሞ ራሷ ሰዎችን መራቅ እየቻለች እንግዲህ የለመደ ሱስ አይተውም። እኔ ባለፈው እናቷ ገብታ ስትናገር ራሱ እናቷ ከሷ የተሻለ ሰው አደለችም። ማለት እኔ ዛሬ እዚ ጋ እኔ እንደተሳሳትኩ አባቴ ቢሰማው በጣም የሆነ የሚናገር ንግግር አለ። የአባት ንግግር በሰማውም ባልሰማውም እና ቤተሰብ ያለው ሰው እንደስ ይሆናል። በመቀጠል እናንተ ነገ ጠዋት ስምትወሩትን የማታውቁ ሰዎች ከነጃት ቤት እየገባችሁ የምታናግሯት ክፉ በጓ እናግራችሁ አሳልፋችሁ ለሰዓት የምታደርጓት በእውነት እቺ ልጅዮ ጤነኛ አደለችም። ተዋት ትስራበት ትስራበት። ሰይድ ብሩን ይሰጣታልን አይሰጣትም ብዬ አላስብም። ብሩ ትሰጣለች። ግን ለምንድነው በቃ ቀን በቀን ሶሻል ሚዲያ ላይ የማናገኘው ነገር አይለንም። ቀን በቀን የተለያዩ ነገሮችን እናያለን። ሰውን የሚያዛምድና ሰውን የሚያስታርቅ እንጂ አያጣንም። ሰውን የሚያጣላ ሰውን የሚያራርቅ አላጣንም። ግን አሁንም ደግሞ ለስር እንድትገባ እየተደረገ ነው። ሀታ አሜሪካ ያሉ ሰዎች እነሱ የሆነ ነገር አቅማቸው የሚችለው አረብ አገር ባለ ሰው ላይ ነው። አሜሪካ ያሉ ወጣቶች ዛሬ ነጃት እንድትያዘ እየተፈለገ ገንዘብ እየተከፈለ ያለው ማለት ነው። ግን ለምንድን ነው አቅማችሁ የሚችለው አረብ ሀገር ላይ ካለ ሰው ነው ወይ? አሜሪካ ላይ ቁጭ ብለው የአማራንነት ያልተሳደባለ ወይ አሜሪካ ላይ ቁጭ ብሎ የአማራን ህዝብ ያልተጭቆነ ሰው አለ ወይ? ለምንድን ነው አቅማችሁና እጃችሁ እዛ ላይ ያለው ሰው ማትችሉት? ለምንድን ነው አቅማችሁ አረብ ሀገር ላይ ያለን ሰው የምትዘርሱበት? ነጃት ኦኬ አይደለም፣ ቀርቶ እናንተ ፍጡርን አላህን የፈጠራትን ሀያሉን ጌታ የተሳደበች ሴት ነች። አላህ ይቅር ይበላት አላህ የዘነላት እንጂ ነጃት የነቀለች ሰው ነች። ግን ይችን የነቀለች ሰውዬ አብራችሁ ነቅላችሁ የባስ ህይወቷን ጨለማ ውስጥ አስገብታችሁ ነገ ደግሞ የባስ እንደዚህ ከዚህ የበለጠ ሆና እንደት መጣ የምታደርጉት ለምንድን ነው? ተዋት፣ እርሷት በቃ። ይቺ ሱሰኛ ናት፣ ልማደኛ ነች። ተዋት ሰካራማ፣ አንዳንድ ሰካራማ አሉ አይደል? እንዳንድ ሰካራም፣ ተዋት። አላህ ደግሞ እሷ መልሷት ወደ ተሻለ ህይወት ላይ ያለ ያድርሳት። እንግዲህ ነጃት የዛሬውን ሳይሆን የነገ መውደቂዋን ከማሰብ ማትችላት፣ ዛሬም የሆኑ እስር ቤት ላስገባሽ እያሏት፣ ትላንትና ምሆ እስር ቤት ያስገብታችኋት አለን ግን ትላንትና እንድንናገር የሆንበት ምክንያት እኛ ነን። ዛሬም እየተናገርናት ያለን እኛ ነን። እባካችሁ በእውነት በሴት ልጅ ላይ ድንበር አትለፉ። ተዋት እርሷል። ሁለተኛ በሴድ ወረባቦ ላይ ያለው ችግር ሴድ ወረባቦ ውስጥ ገብቶ ከሴድ ወረባቦ ና ከሀያት ጋ ያለውን ከሀዩ ጋ ያለው ማ ከነጃት ጋ ያለውን ሳታው በጣም ሴድ ወረባቦ ተሳደባላችሁ። ነጃትን ከፍት ታደረጋላችሁ። ነጃትን ዝቅ ታደረጋላችሁ። ነጃት ስለተሳደበች አደ ዛሬ እስር ቤት ልታስገቧት ይቻላችሁ። እናንተ ነጃትን አናግራችሁ ለእስር ቤት ታረጓት አላችሁ። ነጃትን የሰደባችኋት ሰዎችን ግን ለምን ሰደባችኋት? ለምን ይችሉ እንደዚህ ታረጋት አላችሁ ብላችሁ አትናገሩ። ሀቅ ካላችሁ፣ እውነተኛ ሰው ከሆናችሁ፣ እናንተ መነካት የማትፈልጉ ሰው ከሆናችሁ ነጃት የተናገረችው ንግግር ካመማችሁ፣ ለምንድን ነው ነጃትን የምትናገሯት? እናንተ እንደዚህ ተትሏት አልንችል እንደዚህ እያለቻችሁ ምላሻችሁ ነው ለምን አትሎላትም እሷን እንድትናገር ያደረጋትን ሰው ለምን ትናገሯታላችሁ? እያወቃችኋት፣ ህዝብን እንደምትሳደብ እያወቃችኋት፣ ህዝብን እንደምታንቋሽሽ እያወቃችኋት፣ ለምንድን ነው እናንተ ሄዳችሁ የነካችኋት ብላችሁ ህግ ካለበት ሀገር ላይ ሆኖ ነው እነሱ የሚሰርቧት። ግን አቅማችሁ ከአንዲት ምስኪን ደሃ ላይ ከአንዲት ተናጋሪ ልጅ ላይ ሄዳችሁ አቅማችሁ ይችላል። አይኖስ ስህተተኛ ናት። አውቃለሁ በስተቷ አውቃለሁ። ግን ነጃት ሊያናግራት የቻለውን አካል እና ነጃት እንድትሳደብ ያደረጋትን አካል ያም ሰውዬ አረብ ሀገር ላይ ነው ያለው። ለምንድን ነው ያንን ሰው ሄዳችሁ በህግ ባጠይቁላት? ለምንድን ነው ነጃትን ብቻ የምትጨቁኗት? እኔ ስህተተኛ ናችሁ፣ በጣም ጥፋተኞች ናችሁ። እንደ ራሴ በጣም ራሷን ባትቀይርም ግን ከተበዳይ ጎን ስትቆሙ ከሁለቱም ጎን ቆሙ። ከተናጋሪ ጎን ስትቆሙ ከተናጋሪው ጎን ሁለቱንም ከሰሷቸው። ነጃት ሊያናግራት የቻለን ኃይል ያዙላት፣ ጠይቁላት፣ አትንኳት። ይህች ሴት በሽተኛ ናት። ይህች ሴት ጤነኛ አይደለችም፣ ተዋት። ግን ልትፈርዱባትና ልከሷት ትመስላችሁ። ስለዚህ ለምንድ ነው ከነጃት ላይ መታችሁ ፍርድ መሰጧት? እኔ መቼም በራሴ ሁለቱንም አጋይቶ መክሰስ ሁለቱንም አጋይቶ መጠየቅ የተቻለ ለምንድነው አንድ ሰው ላይ ብቻ ጀንብ ሰነዝረው፣ ነገረኛ ስለሆነች ምላሳም ስለሆነች ክፉ ሰው ስለሆነች መጥፎ ሰው ስለሆነች ኖ፣ አይደለም። ነጃትን ለምን ነካችኋት ብላችሁ ጠይቁላት። እንድትናገር ያደረጋት ሀይል አለ። በመቀጠል ሴዶ ረባቦና ነጃትን ማስታረቅ የተቻለ ቤታችሁን ከፍታችሁ ሴዶ ረባቦ፣ ይሄ ነው ነጃት ይህን አለች። ዛሬ ሁሉም ቪዲዮ ከፍቶ እስክሮን አርጎ ቪዲዮ ኤዲት አድርጎ የሚለቀቅበት ሰዓት ነው። ስለዚህ ማንም ካፉ የሚወጣውን ነገር ተቆጥቦ አይናገርም እና ቤተሰቦች